ሰላም ወራህመቱላሁ በረከቱ። ይሁዴ ቻናል የቤተሰቡ ሰላም እንዴት ናችሁ? የላችሁ በሰላማችሁ ይብዛ። ዛሬ በጣም ደስ ብለኛል ማለት ነው፣ አልሐምዱሊላ። ከስምንት አመት በኋላ አጎቴን ላገኝ ነው ማለት ነው። ወላሂ በጣም ነው ደስ ብለኝ። ኢንሻአላህ አላህ በሰላም ያምጣው። ያው ተቀለጥ ተፍትሽ ነው ወላሂ። እንግዲህ መንገዱን ማቅራራት ነው። ሰላም ያስመጣው፣ ሰላም ያስገባው እኛ ለመታየት ያብቃን። ያው በትንሹ ገና ፈረሽረሽ ተደርጓል። ፈራርሻ ያልጨረስኩም እንሻአላ ተጨረስ ደሞ ማለት ነው። እና በዚህ መልኩ በትንሿ ፈረሽረሽ አርጊያደህ እስከሚመጣ ድረስ ስንት ሰዓት እንደሚመጣ ስለማላቅ ገዛርጌ ለጠብቀ ነው። በሰላም ያምጣው እላችኋለሁ። ውስጤን እየጨነቀው ነው ያው የመንገዱ ሁኔታ፣ አንተስ ስለሆነ እንደማገኘው ምታስብ በጣም ደስ እያለኝ ነው። እኔ ስምንት አመት ማለት ቀላል አይደለም ማለት ነው። ሁለት ሺህ ዘጠኝ ጠር ላይ ነው። ከዛ ሰዓት ጀምረን በቃ እሱም ስደት ወጣ ተናናቅን ባካል ማለት ነው። ያው በስልክ ነው እንደምታውቁት፣ ይህ ስልክ ባይኖሩ ምን ለመናገር ይህን ያህል አመት አረብ ሀገር እንቆያለን ብዬ አላስብም። በነገራችን ላይ ስልክ አዋላችን እንዲያል ለውስጡት አለ እኮ ያለ ስልካችን በቃ እኔ እንደራሴ መቼም ተነጥሎኝ ራሱ ትንሽ መቆየት አልችልም ማለት ነው። የስልክ ሱስ ይዞኛል። እንግዲህ ኢትዮጵያ ገብቼ ምን እንደሚበቃ ብቻ አላውቅም። ያው የሸበካዋ ጉዳይ ማለት ነው፣ ሁላችንም የምናውቀው ነው። አላላህ እንግዲህ ኢንሻላህ የስራጅ ሸበካው የሚለቀቅ ሆነ ማለት ነው ዴታ እና በዚህ መልኩ ምጥቅ ብያሉ ያው ምጥዋ ነው። እስኪ በቪዲዮ የሚቻል ከሆነ በቪዲዮ አስገባላችኋለሁ ሲመጣ ማለት ነው። ያው ግን እኔ ዩቱብን አይገድፈኝም፣ ከመጀመሪያውም ጀምሮ ዩቱብን አይገድፈኝም። እስኪ ቪዲዮም ፎቶ ምናምንም ስለማይገድፈኝ እሞክራለሁ። ዝሮ ማለት ነው ፈቃደኛ ከሆነ ለመቀረጽ እሞክራለሁኝ። ፈቃደኛ ካልሆነ ደግሞ ችግር የለውም።

እና ሻአላ ሚሳካ ከሆነ መምጣቱን እዚህ ቦታ በርሻለሁ ወይ መበረራይ ነኝ ምናምን ብሎ የሚደውልልኝ ከሆነ ካሜራ ለመደቀቅ ዝግጅ ነኝ ማለት ነው። ያው በኋላ ላይ ግን ፈቃደኛ ከሆነ ለቀቃል፣ ፈቃደኛ ካልሆነ ግን አይለቀቅም። ምክንያቱም ያው ኢትዮብና የገድፈኝም እንዲ ነገርኳችሁ ማለት ነው። ስለዚህ እንሞክራለን። ድንገትን መጥቶ ሰርፕራይዝ ይለኝም ከሆነ እናያለን፣ ከነገረኝም እናያለን አብረን ማለት ነው። እንዲህን አሁን ቪዲዮ እስከምቀጥል ድረስ ማለት ነው።

አጎቴ እንግዲህ በስምንት አመቱ ያገኘሁት ማለት ነው። በስምንት አመታችን ና መጣ ምን ተሰማ?